ቀጭን ፍቅር ሦስቱ መምህራን ጓደኛሞች ጣሰው፣ አዳምና ገድሉ ኑሮውን ለማቅለል ብለው ባለ ሦስት መኝታ ክፍል ኮንዶሚኒየም በጋራ ተከራይተው መኖር ቢጀምሩም ኑሮ እንዳሰቡት ቀላል አልሆነላቸው። ባለፈው ሳምንት አዳምና ገድሉ ጓደኝነት ፍቅራቸው ቀዝቅዞ በጥል ተውጠው አሳልፈዋል። ዛሬስ ምምራኖቹ እንዴት ያሳልፉ ይሆን? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል ስምንት አሁን ይቀጥላል። ደራሲ ተስፋዬ ሽመልስ። ተዋንያን ሳምሶን ታደሰ፣ ቤቢ ተሻለ፣ ወርቁ ዮናስ ጌታቸውና ሄለን በድሉ። ቀጭን ፍቅር ሴሞት የዚያ ያዳመኝታ ቤት ክፍት ነው ሄለን ተንፈሽ እንዳትዪ። ጫማሽን አውልቂና በባዶ እግሪሽ ድምፅሽን አጥፍተሽ ተከታይኝ። ማነው? ልብ ያልከው ጣሰው ነኝ። አዳም ዛሬ ጣፋጭ ስላልመጣች? አዎ፣ ዛሬ ፍቃድ ናት። አትመጣም ማለቴ። ስራዬ ብዬ መኝታ ክፍሌን በር ገርበብ አድርጌ ቤቱን እየቃኘው ነው ልልህ ነው ግቢ ግቢ። ምን አልክ? ጎበዝ ነህ፣ ስትሮንግ ነህ። ቴንኪው፣ አመሰግናለሁ። አልቃላይ አናገርከኝ ሆኚ ጣሴ፣ ምን አድርግልኝ ብዬ ነው ማናገር? ሰው አስከትለ ነው እንደ የመጣው ውልብ ስትል ጥላ ክብድ አለኝ። እንዳፌ አድርግልኝ ጥላዬ የሚከብድ ሰው ያድርገኛ የኔ ማራይዞሽ መጣው እንዴ? ከእኔ ጋር እያወራ ማን ነው ጃም የሚያደርግ? ያች አሜሪካ ትሆናለቻ። አሜሪካ አንተን ከነ መፈጠረ ማታውቅ። ተው እንጂ በቃ፣ አሜሪካ ካልሆነች ዩናይትድ ስቴትስ ትሆናለቻ። ያ ሞገደኛ ጓደኛስ ማትሪክ የተለያየ ትምህርት ቤት ስለምንፈትን አላገኘሁትም። የጥላ አከባበድ ግን ለየት ብሎብኛል። በህልም ጥላ ሲከብድ ሹመት ነው ይባላል። በህልም መቼ? በህልም ይሆንና? አሁን ስታልፍ እኮ ነው። ማትሪክስ ፈትን ውዬ ደክሞኛል አዳም እና ጫፍ ላይ ወራጅ አለ ሲላልሰማም የታክሲ ረዳት፣ ትርፍ አትጫን ትራፊክ አለ ሲል አልሰማም የታክሲ ሹፌር። ትርፍ አትጫን። ምን ነው ትርፍ ጭነሃል? እባክህ ድካም ነው የጫንኩት። መፈተን እንዴት እንደሚያደክም እያወቀው ተራ ፈታኝ የሆነ ከደከመ፣ እንደ እኔ ሱፐርቫይዘር የሆነ ብትመደብ ምን ልትሆን ነበር? ለነገሩ አልጋይ ላይ ጋደም ብዬ የተማሪ ደብተር ለማረም ነው ያሰብኩት። መልካም ርማት። አመሰግናለሁ።

ብርቱ ሚስጥር አለኝ የማካፍልህ በሩን ክፈትልኝ። ሚስጥር ቢካፈሉት ብር አይሆንም። አልፈልግም። ቆይ ለምን አትከፍትልኝ? በጣሴ ሞት በገዛ መኝታ ቤቴ መክፈት መዝጋት መብቴ መሰለኝ። ምን ነው መኝታ ቤት መክፈት ፈራ ኮኬ እንደብቃል እየቀለልኩ አርል ቀልድ እንዳልፈጠረባ አውቃለሁ። ጣሴ የምታማክረኝ ከባድ ችግር ገጥሞኛል። እባክህ ክፈት። ጣሴ ይሙት ተሳስታል። እኔ ሰው ለማማከር ምበቃ አይደለሁም። ትበቃለህ። አልበቃም። አልከፍትም። ጣሰው አልከፍትም። ያልከው የጠረጠርኩትን ጉድ ቤት አምጥተህ እንዳይሆን። አትፍሪ። ምን አልከኝ? በጣስ የሞት እስቲ ተወኝ። ምን እየሰራህ ነው? ጋደም ብያለሁ። ጋደም ብለህ ምን ልትሰራ? የ የተማሪዎችን ደብተር ላረም። የተማሪ ደብተር ወይንስ ተማሪ በጣሴ ሞት ከበሬ ላይ አይድልኝ፣ እንጂ ካልከፈት ካልተው፣ የፍርድ ቤት ማዘዣ ካለ እከፍትናል። ስለ ተማሪዎቻችን ምን ተባብለን ነበር? አይዞሽ ሳምሪ፣ ደህና ናት። አዳም ምን አገባ? ቆረቆንዳ ቆረቆንዳ ነኝ ነኝ ነኝ በር መክፈት ያልፈለግከው የቤታችን መተዳደሪያ ደንብ የማይፈቅደውን ጸያፍ ተግባር ስላከናወንኩ መሆናል። አዳም ተወይም፣ በጣሴ ሞት እኔ የማውቀው መተዳደሪያ ደንብ የለም። አትዋሽ፣ አንተ ቀጣፊ! ለምሳሌ በየወሩ የአስቤዛ ለማዋጣት፣ ለሰራተኛችን ለመክፈል፣ ሴት ተማሪዎቻችን መኖሪያ ቤታችን ጠርተን ላለማማገጥ ወዘተ ተስማምተናል እና በጣሴ ሞት ክፈተው፣ በሩን። አልከፍተውም በሩን ግን እንደው ምን አይነቱ ሞራል የሚባል በውስጥ ያልፈጠረብህ ቁጫጭ ፍጡር ነ ምን እንጃ። ምን አይነቱ ቁጫጭ ፍጡር ነ ስማት ሰው ድምጽ ለመሸፈን ሙዚቃውን ባታጫውና ሰፈር ባትረብሽ ጥሩ ነው። በጣስ የሞት እስካሁን አሉ እንደ መምህር አዳም ከተቀመጥኩ ገና 30 ደቂቃ ነው ያለፈው። ያንተን ጉድ ለማየት ገና 30 ዓመትም ቢሆን እቀመጣለሁ። ጎበዝ፣ እንዲህ የካሪቢያን ቢች መስሎ ነው ሜጃስ ታጣን የመኝታ ክፍል በር ላይ ቁጭ ብለ መዝናናት የጀመርከው? አንት ወራዳ፣ እጅ ከፍንጭ ተይዛል። ምንም ብትቀባጥር ከዚች በር ንቅንቅ አለል ከአራተኛ ፎቅ በመስኮታ አተረውራት። ከአንድ ሰዓት በኋላ ቀጠሮ ስላለኝ አንኳክ ተቀስቀሰ፣ ይልቅ በጊዜ በሩን ከፍተህ ብንናገር ይሻላል። አልከፍትም፣ ምን ታመጣል ገርሉ በቅድሚያ እንኳን ደህና መጣ። በመቀጠል የጣሰው መኝታ ቤት ከፈተ። አዳም በቅድሚያ እንኳን ደህና ቆየ። በመቀጠል የጣሰው መኝታ ከፈተ። ኩልት ጣሳ ውስጥ ነው። ከሰማ አስከፍትልኝ። ኦ ሎርድ ምኑ ሆኖ ምንም አላውቅም። ገርሉ ታዲያ ጭላዳው ማለት አዳም ምንድን ነው የሚለው? ጭላዳው ድሮ ድሮ ጭላዳ ዝንጀሮ ክምር እንጂ የሰው መኝታ ቤት አይዳፈርም ነበር። አዳም ተናዶ የያዘውን ነገር ይተወዋል ብለህ ከሆነ በጣም ተሞኝተሃል። ነገራችሁ አልገባኝም። እዚህ ቤት የምናስተምራቸውን ሴቶች ለማማገጥ ማምጣት አንችልም ተባብለን አይደለም? ታዲያ ምን ተፈጠረ? በጣሴ ሞት ጠይቅልኝ ምን እንደተፈጠረ። የመኝታ ቤቱን በራስ ከፍቶና አብረን እናያለን። በሩን አልከፍትም ካለ መጥቶ ነው። ቆይ ይሄንን ተግባር የሙያችን ስነምግባር ይፈቅደዋል እያልከኝ እንዳይሆን ብቻ። ተማሪያችንን ይዞ ሲገባ ማናት በለው፣ በጣሴ ሞት ማናት ብቻ በለል። ብቻህንማ አልገባህም ጥቁለ ገድሉ ከሚሉ ጉዱ ቢሉ ይሻለው። ኧረ በጣሴ ሞት ጉዱ እባክህን እሱ ትሆኑና መኝታ ቤትህን ዘግተህ አረፍበል። ከጣሰው ጋር አብረሽ ያለሽ ተማሪ ሆይ በአሁኗ ደቂቃ በሩን ከፍተሽ፣ ሁለተኛ እዚህ ቤት እንማትረግጪ ቃል ገብተሽ ከሄድሽ ይቅርታ አደርግልሻለሁ። አምባገነን ሆኖ ቁጭ አይገርምህም? በጣሴ ሞት ያለ በለዚያ፣ እኔ የማሰምርሽን ትምህርት ኢንኮምፕሊት ነው የማደርግሽ። ቁጭ በይ። ምንም አያመጣም። ደግሞ እኮ የተባለችው ሴት ቤት ኖራ ቢሆን ጥሩ። ከሌለሽ በርን ከፍታ አሳፍረኝ። አንተም እኔም በጋራ በተከራየነው ቤት እኩል መብታል። አስገድደ ልታስከፍተኝ አትችል። እልህ ይዞ ነዋ ጣሴ። ጣሴ ይሙት፣ እልህ ምላጭ ያስወጣል የሚባለው እውነት ነው። አዎ እልህ ምላጭ ያስወጣል። ከዚች በር ላይ ንቅንቅ አለ። አንተ ሳምራ፣ ትናንት በርን ዘግተ የኔ ጣፋጭ የኔ ቆምጣጭ ስትባባሉ ምን ብለን እናውቃለን እኛ። ሳምሪ እጮኛ ናት። ይሄው በሩን ከፈተ። አትቆልፏ ጋር ውሎ እንዴት ነበር? it was good። ጣሴ፣ ልጅቷ ላይ ቆልፍክባት። ካርታ ለምን አንጫወትም? ደስ ይለኛል እኔ ከዚች በር ላይ ንቅንቅ አለላት በርት ተጠብቅ። ቲፕ ሰጠሃለሁ። ይህንን ገገማ እንዴት እንደምሸውደው አሳያለሁ። ተመካከሩ በደንብ። እሺ መምህር። አዳም ሲጋራ ቤት ውስጥ ማጨስ አይፈቀድም ወይ ዛሬ? አይቻልም። እዚያው በረንዳ ላይ ወታ። አቡን ጣዜ፣ በረንዳዬ ላይ አቡንኛ የመጣው። እስከዚህ አዳም፣ እኔንም በነገር ያብሉነኛ። የጣፋጭ የጣፋጭ ስልክ ስንት ነበር አለው። ጣፋጭ አሁን የምነግርሽን ዝም ብለሽ ሲሚ። ጣሴ ጋ የሆነች ሴት መጣ። ከአዳም ጋር ተፋጠውልሻል። አሁኑኑ አዳም ጋር ደውለሽ የሆነ ዘዴ ፈልገሽ ሳልሞት ድረስልኝ በይዋክሽ። ከዚህ በር እናት ሞታለች ድረስ ቢሉኝ እንኳን አልነሳም። አዳም ዋ፣ ትነሳና ጣሴ ይሙት፣ እናት ሞታለች ድረስ ቢሉም እንዳትነሳ ሀሎ፣ ጣፋጭ ሎ፣ አዳም። ምን ነው አዳም? ዱርዮች ዱርዮች ዱርዮች ዱርዮች። ምን አደረጉሽ? አዎ በቃ፣ አሁኑኑ ፌርመታው ጋር ነኝ፣ ድረስ። እናንተ ቁጭ ብላችኋል፣ ጣፋጭን ዱርዮች ጉድ አደረጓት። ተነሱ ኔ ተነሱ። ኦሎርድ፣ ወይኔ ጣፋጭ። ሂዱ ሂዱ ሂዱ፣ ሩጡ። ሄለንም ወታት ሩጥ። አይገርሉ፣ ጣሴ ይሙት፣ ክሬቲቭ እኮ ነው። ጣሴ ወየ ጉዱ ጣፋጭ ከእኛ ጋር ለመልበቅ ያሰበች አይመስለን ጣሴ ይሙት እንደዚህማ አታደርግም። እሷማ ከኛ ጋር አትለቅም። ሌላ ጊዜ እሁድ እሁድ በጠዋት ነበር የምትመጣው። አሁን እኮ ገና አራት ሰዓት ነው። ጣፋጭ ከመቼ ወዲህ ነው እስከ አራት ሰዓት ድረስ አርፍዳ የምታውቀው? ምናልባት ደሞዝ ጭማሪ ይፈልግ አይሆን። ጭቅጭቃችንም ሰልችቷ ይሆናል። ወይ ከመካከላችን አንዳችንን ወዳ ፍቅሯን ለመግለጽ ድፍረት አታ ሊሆን ይችላል። ከኛ ማል አይመስለኝም ለምሳሌ ሁልጊዜ ከእኔ ጋር ማውራት ያስደስታታል። ሀይ ጣፋጭ፣ ሀይ እንዴት ነኝ፣ አላወራብኝም። ዋው ዋው ዋው ዋው! አለባበስ ምን ምን ተገኘ፣ ባክ፣ ብራንድ ብራንድ አልባሳትን ከላይ እስከታች ስፖንሰር ተደረግኩ። ፓ! ሲያምርብሽ አጠይቂ፣ ጣሴ ይሙት በርዶ ነሻል ጅንስ ታይትና ሌዘር ሰደርያ፣ ጣሴ የሙት ሚስ ኢትዮጵያ ብዬሻል። በድጋሚ ሚስ ኢትዮጵያ ብቻ ሚስ ዩኒቨርስ ጭምር እንጂ እንደዚህ ውብ ነሽ እንዴ ጣፋጭ? አይነት እስከ ዛሬ ውበት ለማድነቅ አልተፈጠረም ማለት ነው እና፣ አይደል ሞራል ፉል እስከሆን ድረስ ነው የሰጣችሁኝ። ጣፋጭ የሙች ልሙትልሽ፣ ውብ እኮ ነሽ፣ ሲያንስሽ ነው ጣፋጭዬ። ጣፋጭዬ በእናትሽ ቫልስ እንደንስ። ገድሉ ቴፑን ተጫነው፣ ተጫነው ውስጡ ያለው ካሴት ለቫልስ ይመቻቸዋል። ምን ቸገረ፣ ቴፑን ተጫ ነው ነይ ጣፋጭ ነይ፣ በፈጣሪ ከአንቺ ጋር መደነስ አምሮኛል። ዳንስ በጣም ነው የምችለው ግን ኩሽና ውስጥ ከድስቶች ጋር ምናምን ነው። ውይ ውይ፣ ለአንቺ ስል ለዛሬ ድስት በሆንኩ። ምነው ጣሴ እንደው ምነው ጣሴ ጋር አልጠፋ ነገር። ድስት መሆን ትመኛለህ? አያገባህም። ናይ ጣፋጭ ናይ እንደንስ። አይ ሌላ ጊዜ ጣሴ፣ ኩሽና ብዙ ስራ ተከምሮብኛል። እኔ ላይ ይከመርብኝ ወይ። አማርኛ እንኳን አዳም አልኖረ አይባልም፣ ይከመርብኝ አይባልም በላ አንተም ልክ እንደ አዳም በል። እናንተ ቋሪያ ኬዝ ምን ደረሰ? የቱ የጣሴ ኬዝ ነው? ጣሴ ይሙት አልገባኝም። ምን ነው ጣሴ? ሄለን አንተ ጋር ስትመጣ አዳም እብድ ሲሆን ገሉ አልደወለልኝም። እኔ ደግሞ ለአዳም ደረስልኝ ብዬ አልደወልኩለት። ገባኝ፣ ገባኝ። ቀላል ጉዳይ እኮ ነው ጣፋጭ። የሙች ባለ ውለታችን ነሽ። በተለይ ለጣሴ ትንሽ ቆይቼ ደውይለት። አዳም በቃ ፖሊሶች ደርሰው አስጥለውኛል ተመለስ ስለው ምን እንዳለኝ ታውቃላች? ምን አለሽ ጣፋጭዬ? አይ ጣፋጭ እጅ ከፍንጅ ሌባ ይዤ አስመለጥሽኝ፣ ሌባ ሌባ አለኝ። አይ ከተማሪው ጋር ሳይ ሊናደድ ይችላል። ጣፋጭ ሙች ጣሴ ይሙት ያኔ ያኔ መጣችሁ እኮ እንዳስጠናት ነበር እንዴ እንዴ እንዴ እናት መኝታ ቤት አሪፍ ነው ባክ። የመኝታ ቤት ጥናት ለኤግዛም አይሆንም። ጣፋጭ፣ ጣፋጭ እኔን በሄለን ትጠረጥርኛለሽ ማለት ነው? አንተን በሄለን? አረ ማንም አይጠረጥረም። የጠየቅኩት ጣፋጭዬን ስዊቴን ነው። እኔ ስዊት እንክት፣ ታድዬ፣ ጣስዬ። እኔን ጣስዬ፣ ታድዬ ሳምሪ ቴክስት አደረገች። ሳምሪቷ ሳምሪ አዳም በጣሴ ሞት ቤት አቋራጭ ነው ለቴክስት የበቃችሁት። ሀይ ጣፋጭ ካናይ ኢንቫይት ዩ ኤዲነር ቱናይት። ምን ያህል ትግባብታችኋላ? ሳምሪ በጣም ደገጤ ናት። አቤት እስቲ ድገሚው። በጣሴ ሞት ሳምሪ ራት ጋበዘችኝ። እንዴ ምንፈልጋ ይሆንክ አንቺ እህትነት ፍቅር አይ ጥሩ ምነው ነው? ከነከነ ስለገባኝ ነው። ምኑ ምኑ ገባ ገድሎ አንተ አት ሂጂ ካልከኝ እቀራለሁ። ሂጂ ታፋት ሂጂ፣ ግን ነገሩን በቀናነት ማየት ከበደኝ። ለዛ ነው አንድ ነገር በጆሮ ድንገረ ናገድሉ የምትለው ሁሉ ይገባኛልሽ በጣም ሲሞት

ሂጂ ፈቅጄልሻል። ግን ከወንድሞቿ ጋር ልታጣብስሽ አስባ እንዳይሆን ብቻ። አይደለም ጨዋታው ሌላ ነው። ንገሪኝ። ካላችሁኝ እኔ የለበስኩትና ሌሎች ልብሶችን የሰጠችኝ ሳምሬ ማለት። ኧረ በጣም ሴ ሞት፣ ፍቅራችሁ ጨሷላል። ጨምሯል፣ ጨምሯል፣ ፍቅር ጨምሯል። ኧረ ንሯል፣ ንሯል። ይህ ፍቅር አይደለም በፍቅር ላይ የተመረኮዘ ሴራ እንጂ። በጣሴ ሞት ሰው ሲፋቀርማ ሊከፋ አይገባም እንዴ! ከፍቶኝ አይደለም ነገሩ፣ ሸቶኝ ነው ገድሉ። ስነግርህ ነገር የሚለይ ያፍንጫለኝ። ጣሴ ቡና ፈልጋለሁ፣ ወጣም። በል አይቻልም። እኔ የት ሂጄ ነው? ወደ ካፌ የምትሄዱት? አሁኑኑ ቡና ቸስ አድርግላቸዋለሁ። ጣፋጭ እያለችማ ካፌ አልሄድም በለው። እኔ ልሂድ። ገድሉ አትሄድም። ተይው፣ ሂድ። አንቺ ቡናውን አፊው ገድሉ ከሌለማ አላፈላም። በጣሴ ሞት ገድሉ ከሌለማ አላፈላም ማለት? ያው ቡና ለአንድ ሰው ብቻ ሲፈላ በጣም ይደብራል ብዬ ጣሰው። ከፈለከኝ ታች ካፌ ነኝ። ገድሉ አትሄድም፣ አትሄድም። ገድሉ አይቻልም፣ አይቻልም። ተጠመጠምሽበት እኮ ጣፋጭ። አቀብሽ እኮ። ብታቅፈኝስ ሳታስፈቅድህ ብዬ ነዋ። በጣሴ ሞት፣ እሺ። ቶሎ ቡናውን አፊሁ። አልሄድም። አሁኑኑ ነ አሁኑኑ። ገድሉ ይቺ ጣፋጭ፣ ምነው ገድሉ ገድሉ አለች? እኔንም ገድሞኛል። በጣሴ ሞት ደብቀኝ፣ እንጂ ግንኙነት ጀምራችኋል አደል? አዎ፣ ጣሴ እስቲ ጀምታ ጣሴ ሙት በለኝ፣ እስቲ በለኝ በለኝ። ይኸው ከጣፋጭ ጋር ጀምራችኋል። ቆይ እስቲ ጣሴ ይሙት ብለህ እጄ እንድገመኝ ካላ መንከኝ ቶ ግን ጀምራችኋል? አዎ አልኩ። የማፈላው ቡና እጅግ ልዩ ከመሆኑ የተነሳ በዩኔስኮ የዓለም ቅርስነት ሊመዘገቡ ይችላል። ጣፋጭ ወዬ፣ አንዴ እሱ ጋር ትሆኚ ምን ነው ጣሰኝ ገድሉ የሚለው እውነት ነው። ምን ነካጣ? ሰው እኔ ያልኩትን እሷ መች ሰማች። ጀምራችኋል? ምን ኦ፣ አይደለም ከገድሉ ጋር ጀምራችኋል? ነገር ይጀምራል። እኔ ጥያቄ አልገባኝም። ፍቅር ጀምራችኋል ወይ? አዎ ጀምረናል። አንተን አልጠየቅኩ። ጣፋጭ ጀምራችኋል? ከገድሉ ጋር ተነጋገሩ። ይህ ማለት እኮ ጀምረናል ማለት ነው። አዎ ነው። ለካ አዳም ገድሉ መሰሪ ነው የሚለው ወዱ፣ አይደለም ከጣፋጭ ጋር ከርማችኋላ በጣም በጣም በጣም በጣም በጣም በጣም በጣም በጣም። ቀጭን ፍቅር ተከታታይ የሬዲዮ ድራማ የዛሬው በዚሁ ያበቃል። ደራሲ ተስፋ ይሽመልስ። ድራማውን የተጫወቱላችሁ ሳምሶን ታደሰ ቤቢ እንደ አዳም፣ ሜሮን ጌትነት እንደ ጣፋጭ፣ ተሻለ ወርቁ እንደ ጣሰው፣ ዮናስ ጌታቸው እንደ ገዱ ናቸው። ቀጭን ፍቅር ተከታዩ ክፍል ሳምንት በዚሁ ሰዓት ይቀርባል።